ያለምንም ልዩነት ሁሉም ይስማማሉ በምንድን ነው የሚስማሙት ኢስራኤል ማለት ያዕቁብ ለመሆናቸው ነቢላህ ያዕቁብ ኢስራኤል ቢመዓና አብዱላህ ማለት ነው ኢስራ ማለት በቋንቋቸው አብድ ማለት ነው ኢል ማለት አላህ ማለት ነው በቋንቋቸው ኢስራኤል አብዱላህ የአላህ ባሪያ ማለት ነው እና ነቢዩላህ ያዕቁብ አለይህ ሰላም እስራኤል የሚባሉት እሳቸው ናቸው። ቢትፋቅል ሙፈሲሪን ሙፈሲሮች በዚህ ሙሉ በሙሉ ይስማማሉ። እና እኛ ዛሬ ደግሞ አንድ ጎረምሳ መጥቶ የት እንደቀራ ማይታወቅ ሚዲያ ያገነነው እስራኤል ማለት የዕቁብ አይደለም ብሎ ሰውን ለማጠራጠር መሞከሩ ትልቅ ስህተት ነው። አንደኛ ከማን ነው ዒልም የምንወስደው? መጀመሪያ ሙፈሲሮችን የእውቀት ባለቤቶችን መሰረት አድርገን ነው የምንነሳው። በልብ ወለድ ቁርአን መፈሰር ትልቅ አደጋ ለመኖሩ አንዱ ይሄ ነው። አደጋ ነው ዝም ብሎ እንግሊዘኛ ስላወቀ አንዱን ዝም ብሎ ከላይ ከታች እያለ ያለ ምንም አንድ ሐዲስ እንኳ ደሊል ማምጣት አይችልም። እዛ ቦታ ላይ ቁርአን በሐዲስ ይፈሰራል። ቁርአን በቁርአን ይፈሰራል። በሰሃቦች ነገር ይፈሰራል። ይህ ሰው ደግሞ እንዳው ቃሏን ልክ እንደ ቁርአንዮች ቃል አናንድ ሱረቱል በቀራ ከንትና ጋር ትስስር አላት። ሱረቱል ቀሶስ ከንትና ጋር ትስስር አላት። ከንትና ተንትና ተገናኝቶ መንድዚ በቃ ከዚህ ውጭን ምንማያግሰብ ማለት ነው። ልክ እንደ ትልቅ ዓሊም ተደርጉ የተያዘ አንድ አላዋቂ። አንዳንድ ጊዜ ይሄም ብቻ አይደለም፣ የዕቁብንም እስራኤል ማለት የዕቁብ አይደለም ማለቱ ብቻም ሳይሆን ተውራት ለሙሳ ተሰጠ የሚለውን ያንንም ክዷል። ተውራት የሙሳ አይደለም እያለ ነው። ለሙሳ ተውራት ሰጠነው ስላላለ ይላል። ኪታብ ሰጠነው ነው ያለው። እንግዲህ ሐዲስን ምን ያክል እንደማይቀበሉ ነው የሚያሳየው። እና እንደዚህ ያሉ ሚዲያ ገነ ናቸው አንቱ አንቱ የተባሉ ሰዎችን መጠንቀቅ አለብን። ዑለሞች አሉ፣ ታላላቁ ዑለሞች አንቱ የተባሉ በገጠር ቁርጫ እየበላቸው ቀሪያ እያሉ እየለመኑ ጦማቸውን እያደሩ እየቀሩ የተማሩ ዑለሞች አሉኮ። ይሄ ሚዲያ ያገነነውን ጎረምሳ ብዙ ነገሮችን ይሄ ብቻ አይደለም። ዑለሞችን ለመወረፍ ደግሞ ኹጥባ የሚያደርጉት እኮ ተውሂድ ሶስት ይከፈላል ምናምን እያሉ 20 ለ25 ደቂቃ ይናገራሉ። እነዛ ሰዎች ተጠሪነታቸው ደሞዝ ለሚከፍላቸው ነው እያለ እኮ ስለ ደሞዝም ያወራል ደሞዝ ለሚከፍላቸው ነው ተጠሪነታቸው ሱብሃንአላህ። ይሄ ዑለሞች ተቸግረው በየመስጂዱ እንደ ሰው እንኑር ሳይሉ እያስተማሩ ያሉ ዑለሞችን በዚህ ልክ አንዱ መዝለፉ ከባድ ስህተት ነው። እንዲህ ያሉት ሰዎችን ካልተጠነቀቅን፣ ዕለሞችን እየራቅን ስንሄድ ከትክክለኛ ዑለሞች መማር ስናቆም ምላሱን ያጣመመ ሁሉ እውነት የተናገረ የመሰለን ከሆነ በጣም ተሳስተናል። እንዲህ ያሉ ሰዎችን ጠንቅቀን መራቅ ያስፈልጋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ